የሚታገስ ሽን ሰው ፍሪ አንድ ጊዜ ታክሶች ታክሶች ታክሶች ከተናገረች ማለት ነው። በጣም ነው የሚያስቀይምሽ። እመቤቴ ዳኒቴ ለህወቴ እኛ ነው የምናቀምሳቸው እነሱ። እኔ ራሱ ዲቦራ እግዚአብሔርን እንደዚህ ችክ ብሎ የሚነዛነሰው እንዴት እንደሚያስጠላኝ ማለት ንዝንዜን አላቆም፣ መልሴን አላቆም፣ እስከ መጨረሻ ድረስ እጋፈጠዋል፣ እስከ መጨረሻ ድረስ አስጨርሰዋል፣ ይሄድበታል። ግን እንደስ ችክ ብሎ የሚነሳነሰው እንዴት እንደሚያስጠላኝ፣ ዲቦራ እንዴት እንደሚያስጠላኝ። በቃ አንድ ሰው እኮ ትነጋገሪያለሽ ዲቦራ ትሰዳደቢያለሽ፣ በቃ ከዛ በኋላ ትባጠሻለሽ። ወደ መንገድሽ ወደ መንገድ ነው ምትባባ ገባሽ ያን ሰው መለወጣት ገባሻ። ያ ግን በቃ ያናል አደጋግሙን የሚልሽ ከሆነ ደግሞ የሆነ የሰው ልጅ እኮ ይታገሳል፣ ይታገሳል ባይዘው የሚታገስሽን ሰው ፍሪ። አንድ ጊዜ ታክሶች፣ ታክሶች፣ ታክሶች ከተናገረሽ ማለት ነው በጣም ነው የሚያስቀይምሽ እመቤቴ። እኔ ከሚናገር ሰው ይልቅ ዝም የሚል ሰው ነው የሚያስፈራኝ። ዝም የሚል ሰው አንድ ጊዜ የተናገረኝ ቀን ድምፅ ማጤ እንደሚያጥፈኝ አውቃለሁ። እኔ እኮ ዝም ብያ ዝም ብያ ታ እንዲያችን እኮ አንድ ጊዜ እኮ ስናገራት እኔ ሙሉ ከእነ ቤተሰቦች ያሳበድኳት እግዚአብሔር። ዝም ብለሽ ዝም ብለሽ አንዴ ስትናገሪ፣ ፖይንት ፖይንት ፖይንት ፖይንት ፖይንት ዋነ ይዘሽ ምትናገሪ። ፖይንት ደግሞ ይዞ መናገር ያስጨልላል ነው የምልሽ። አንዳንዴ ዝም ብለሽ ላሽ ምናምን ስትይ በቃ እኛ ብቻን የምናገር የምንችለው ምናምን ብለው የሚያስቡ ሰዎች አሉ። ና እንደዛ አደለም አስፈላጊ አይደለም ብለሽ አንዳንዴ የምታልፊው ነገር አለ። አረ ይሄንን ኮመንት አንብቢ እና በሳቅ ነው ጋይስ። ቤታ ጋር ጓደኛ ነበረን እመቤቴን ሳነካት ሰደበችኝ እንቁርቲ ጋር ገባክ ብላ ሙራ አቤት ቦራ እና ምን ይጣው ጓደኛ ነበረ። በመቶ ፎሎ ጓደኛ ካንተ ጋር ወይ ጉድ፣ ወይ ጉድ፣ ወይ ጉድ፣ ወይ ጉድ። ዲቦራ እንደው አያስቁሽም? ከቤት ታገ ጓደኛ ነበረ። ከዛ ደሞ እመቤቴንም ትላለህ። እግዚአብሔር እግዚአብሔር ይፍረድብህ፣ እንደው እመቤቴን ብለህ ከዛ ደግሞ ስሚ፣ ፌክ አካውንት ነው ታገኛለሽ። ሃሃ በፌክም አካውንት ተቦልካል። ደሞ ምን ገርሞ ዲቦራ እንቁርትቲ ጋር ለምን ገባ ብላ ቦለከችኝ። ስማ በመጀመሪያ ደረጃ እኔ እየተሰደብኩኝ ቁጭ ለታዳብ ቆለ ዛሬ ምነገን ብሎክ አረግሀለሁ። አስረግጬ የምነግር እኔ እየሰደበኝ የሆነ ሰው ኮመንት ላይ ካየ ብሎክ አረገዋለሁ። ይሄ የእኔ መስፈርቶች ናቸው። ስፔሻሊ ፎሎ እያደርጉ ማቀ ከሆነ

አረ በቃ አጥለቀለቁልሽ! አረ በቃ በእግዚአብሔር ስም በቃ እንደው መቀራ ውስጥ እኮ ገባ። ቅድም በሳቅ ነው የሞትኩት። መልእክት አድርሱልኝ ስትይ ማለት ነው የሰዎቹን ፎቶ ልጥፍ አድርጉም። እኔ በሞትኩ ወይ ዲቦራ፣ አድርጎ ስም አልጠቀሰቸውም።

ሸዋና ከዛ መሬት እየቆረ ስንት እንላለን ካሳቀች ጋላሪ ሙላ ይሉታል ግን እች ልጅ ወድቻለሁ። ሞ ኤልሳ ኤልሳ ባላገሯ አንቺ ተመቸሽኝ። ቡርቴ ትሞላለች። ቡርቴ ሙይ ቡርቴ ቡርቴ ደቻቶ አይታለሁ። ማርዬ አብረን ስንሰራ አሁንም እዛ እየሰራሽ ነው ያለሽ ማርዬ ደቻቶ። እኔ አሜሪካ መጣው። ደቻቶ አብረን እንሰራ ነበር። ልክ ድሬዳዋ ደሜ ነች እንውቃለን። ስሚ ማሬ ደቻቶ ማለት እንደ አዲስ አበባ ቺቺኒያ የሚባል ቦታ ነው ደቻቶ ማለት እና ደቻቶ አቅሻለሁ አለኝ። አዎ ታቀኛለህ፣ አብረን እንሰራ ነበር አልኳት። እኔ ግን ወደ አሜሪካ መጣሁ። አንቺም እዚያው አሁንም ደቻቶ ነው የምትሠሪው? ዛሽአ ንደቻ እየሰራች ያለችው ማ ና አሜሪካ አላት። ኧረ በኢየሱስ ኧረ ተው እናንተ ቤታ በትረሳኝ እኛ እንረሳም። ደሜ ካልክማ ሙላ አላት። ዌብሳይት አንድ ቀን እንኳ አንድ አበባ ስራ ኮ መስራት አቃተን። ቤታዮ ዘማን እኔ ፍቅር እኔ በሄድባችሁ ደስ ይላችኋል። አረ በቃ አሰቃያችሁት በቃ ጠው አታሰቃዩኝ። ኔ ራሱ ተሳቅ ልጅ ኮ ጠፋ ዲቦራ ከኮመንት እናቴ